ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ነው። እኔ የተወለድኩት እንትን ሆስፒታል ሲሆን አሁን ደግሞ እድሜ እንደዚህ እንደዚህ ነው። ኖ አትበል። እንደዚህ ኮንተንት ላይ የሰውን ኢንትረስት ማግኘት ከፈለግ ይህንን ቪዲዮ እስከ መጨረሻ ተመልከት። ዛሬ በዚህ ቪዲዮ በኤአይ እንዴት ጥሩ ስክሪፕት መጻፍ እንደምንችል እና የአማርኛ ስክሪፕት እንዴት መጻፍ እንደምችሉ እና ምን አይነት ኤአይ እንደምንጠቀም በዚህ ቪዲዮ ታውቃላችሁ። ይህንን ቪዲዮ እስከ መጨረሻ እዩት። ፕሊስ ይህንን ቪዲዮ ላይክ አድርጉት ምክንያቱም ቪዲዮውን ትወዱታላችሁ ደግሞ ደግሞ ይህንን ቻናል ሰብስክራይብ ማድረግ እንዳይረሱ። ምክንያቱም እዚህ ቻናል እብድ እብድ የሆኑትን የቪዲዮ ኤዲቲንግና የተለያዩ ቲፕሶችም ስለምለቅ ይህንን ቻናል ሰብስክራይብ አድርጉት። ወሬ ሳላበዛ ወደ ገደለው ጥሩ አሪፍ የሆነ ስክሪፕት እንጽፋለን። በአማርኛ ማለት ነው፣ በአማርኛ ቃላት፣ በአማርኛ ወርድ ጥሩ የሆነ ስክሪፕት እንጽፋለን። ለዩቱብ ነው የምንጽፈው፣ እናንተ ለምትፈልጉት ለቲክቶክም ለምትፈልጉት ፐርፐዝ መጻፍ ትችላላችሁ በዚህ ኤአይ ማለት ነው የምንጠቀመው። ኤአይ ደግሞ በዌብሳይት ነው የምንጠቀመው። በፒሲም በስልክም መጠቀም ትችላላችሁ። ጀስት ክሮም ገብቼ ላሳያችሁ። ምንጠቀመው ጀመናይ ነው። ጀመናይ ጀመናይ ብላችሁ ደብሊ ደብሊ ጀመናይ ብላችሁ እዚህ ላይ ትገባላችሁ ማለት ነው። ዛሬ የምንጠቀመው ጀመናይ ነው። ሶ ጀመናይ ብላችሁ ትገቡና እዚች ጋ ሎጊን ካረጋችሁ በኋላ ሎጊን ካረጋችሁ በኋላ ሎጊን ካረጋችሁ በኋላ እዚች ጋ የምትፈልጉትን ስክሪፕት መጻፍ ትችላላችሁ። ዛሬ የምንጽፈው በአማርኛ ነው። ሶ የአማርኛ ቃል አስገባለታለሁ ማለት ነው ጸሐፍልኝ ዩቱብ ስክሪፕት አልኩት ስለ አስር የዓለማችን ሀብታም ሰዎች ታሪክና የገንዘብ መጠናቸውን በሶስት ሺህ ቃላት እና ሰላም ብለህ እንዳትጀምር አልኩት ማለት ነው። ለኤአይ እኔ ውስጥ ነው የወጣው። ኦኬ እንደዚህ ያመጣልኛል ማለት ነው። እሺ የአስር የዓለማችን ሀብታም ሰዎች የህይወት ታሪካቸውን እና ምን ያህል ቤክ ምን ያህል መኒ ኤርን ያደርጋሉ ምን ያህል መኒ አላቸው ይለውን ጻፍልኝ አልኩት ማለት ነው ው እንደዚህ አሪፍ አድርጎ ጽፎልኛል። በዓለማችን ላይ ብዙ ቁጥር ያላቸው ስፍር ቁጥር ያላቸው ሰዎች የሀብትና የብልጽግና ህልማቸው ጀስት የህይወት ታሪካቸው ላይፋቸው ገልጾልኛል። አንደኛነት ሌላ መስክ በርናልድ አርኖልት እነዚህ ብለው ስት አምጥቶልኛል ማለት ነው። ስክሪፕት እንደዚህ አድርጋችሁ ለተለያዩ ፐርፖሶች መጠቀም ትችላላችሁ። ጀስት ደግሞ ፌስለስ ዩቱብ ቻናልም መጀመር የፈለጋችሁ ስክሪፕት ኬዝ ላገኝ ምን አይነት በምን ኒሽ ላይ ስራ ናም ብላችሁ እንትን ካላችሁ እና ኒሽ ኖሯችሁም ደግሞ ስክሪፕት እንዴት ነው ምጽፈው ብላችሁ በአማርኛ ማለት ነው። ስክሪፕት እንዴት ነው ምጽፈው ብላችሁ እንትን ምትሉ ከሆነ በዚህ በጀምናይ ጀምናይ ጀምናይ ኮም ዳ ም እንደዚህ ያርጋችሁ መጠቀም ትችላላችሁ ማለት ነው። ለተለያዩ ፐርፐሶች ለተለያዩ ቪዲዮዎች ላይክ ፌስለስ ዩቱብ ቻናል መጀመር ፈልጋችሁ፣ ላይክ እንደዚህ አድርጋችሁ ጀነሬት በማድረግ መጠቀም ትችላላችሁ። በጣም አሪፍ ኤ አይ ታይፕ ነው ይሄ ማለት ነው። ጀመናይ ላይክ አማርኛ ምናምን ጥሩ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። እየስጅስት አደረጋችኋለሁ ከዚህ ቪዲዮ የሆነ ነገር እንዳገኛችሁ ተስፋ እያደረኩኝ ይህንን ቪዲዮ ላይክ በማድረግ ይህንን ቻናል ደግሞ ሰብስክራይብ በማድረግ ፋሚሊ ማሆን ትችላላችሁ። ላይክ ለኮንተንታችሁም እንደዚህ ስክሪፕቶችን ጀኔሬት እያደረጋችሁ መጠቀም ትችላላችሁ። በጀሚኒ ማለት ነው። የሚያሳችሁ የዌብሳይቱን ሊንክ ዲስክሪፕሽን ላይ አስቀምጥላችሁ አለው። እዛ ክሊክ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይመቻችሁ ባይ።